ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 11 ወይም አፕሪል 19 ዘጠኝ የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ሐሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክ እንዲሁም ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎች በቀጥታ እናልፋለን። በዛሬ ዕለት በጥቁር ገበያ አንድ የአሜሪካን ዶላር 155 ብር ከ79 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 131 ብር ከ03 ሳንቲም ገዝቶ 133 ብር ከ65 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 177 ብር ከ57 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 146 ብር 57 ሳንቲም ገዝቶ 150 ብር 52 ሳንቲም እየሸጠ ነው። በንግድ ባንክ 1ቶ 129 ብር 04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 190 ብር 71 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 159 ብር 31 ሳንቲም ገዝቶ 162 ብር 49 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር 05 ሳንቲም ተገዝቶ 138 ብር 77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 112 ብር ከ65 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 93 ብር ከ79 ሳንቲም ገዝቶ 95 ብር ከ67 ሳንቲም በመሸጥ ላይ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 99 ብር ከ47 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋቅ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 82 ብር ከ81 ሳንቲም ተገዝቶ 84 ብር ከ47 ሳንቲም እየተሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዮዋን በጥቁር ገበያ 21 ብር ከ38 ሳንቲም እየተመነዘረ ነው። የቻይና ዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 17 ብር ከ79 ሳንቲም ገዝቶ 18 ብር ከ14 ሳንቲም እየተሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 207 ብር ከ24 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 172 ብር ከ32 ሳንቲም ገዝቶ 175 ብር ከ77 ሳንቲም በመሸጥ ላይ ነው። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 58 ብር ከ69 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ46 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ሲሆን 35 ብር ከ78 ሳንቲም ገዝቶ 36 ብር ከ49 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 33 ብር ከ76 ሳንቲም ገዝቶ 34 ብር ከ44 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 41 ብር ከ54 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 34 ብር ከ79 ሳንቲም ገዝቶ 35 ብር ከ48 ሳንቲም እየተሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 404 ብር ከ62 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 219 ብር ከ91 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 413 ብር 61 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ አራት ብር ከ09 ሳንቲም በመመንዘር ላይ ይገኛል። የግብፅ ፓውንድ በጥቁር ገበያ 3 ብር ከ05 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ዕለታዊ ተመን ይመስላል እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።